ሰላም እንዴት ናችሁ? ውድ የቱቶር ታይም ቤተሰቦች፣ በዛሬው ቆይታችን ደግሞ የምንመለከተው ክፍል የሚሆነው ዩኒቱ አንትሮፖሎጂ ሂማን ካልቸር ኢን ታይዛት ኮኔክት የሚለውን ሀሳብ ይሆናል ማለት ነው። ስለ ባህል እንግዲህ ስንነጋገር ኮንሴፕቹዋላይዚንግ ባህል ምን ማለት ነው የሚለውን ሀሳብ መነጋገር አለብን። እንግዲህ ባህል የሚለው ቃል ከተለያዩ ሰዎች አንፃር በተለያየ ትርጓሜ ተሰጥቶታል። ለምሳሌ ኤድዋርድ ታይለርን ከተመለከታችሁ ምን ይላሉ መሰላችሁ ባህል ምን ማለት ነው ስትሏቸው፣ የኮምፕሌክስ ሆል ነው ይሏቸዋል። በውስጡ እውቀትን ብሊፍን፣ ትሩ እና ፎልስ አፕሰፕሽን ማለት ነው ብሊፍ ማለት ጥበብን፣ ሞራልን፣ ህግን፣ ከስተምን እንዲሁም ሌሎች ኬፓብሊቲዎችን በአንድ ማህበረሰብ የሚተገበረው ኬፓቢሊቲ ምን የሚይዝ ነገር ባህል ይባላል ሲሉ እንማሉን። እስኪ ደግሞ በበኩላቸው ኮሚሌቲቭ ክሬሽን ኦፍ ማን ነው ኮሚሌቲቭ የሆነ ክሬሽን ኦፍ ማን ነው ሰዎች ክሬት የሚያደርጉት ሃንዲ ወርክ ነው ይሉታል እና ሮበርት ደግሞ በተመሳሳይ መልኩ ኮምፕሌክስ ሆል የሆነ ነው በውስጡ ደግሞ ዋት ዊ ቲንክ ኤንድ ዋት ዊ ዱ ያለበት የምናስበውና የምንተገብረው አስ አይ ሚን ሶሳይቲ እንደመሆናችን ያለ ነው ይላሉ። ነገር ግን ባህል እስከ እኛ አንጻር እንዲሁም ከባህል ጀነራሊ ምንድን ነው ከተባለ ኢት ኢዝ ኤ ሞራል ኤንድ ኢንተሌክችዋል ኤንድ ስፒሪችዋል ዲስፕሊን ነው ፎር አድቫንስመንት ኢን አኮርዳንስ ዊዝ ዘ ኖርምስ ኤንድ ቫልዩስ ቤዝድ ኦን አኩሙሌትድ ሄሪቴጅ አኩሙሌትድ ባረግናቸው ቅርሶቻችን መሰረት ተደርጎ ከዚህም በተጨማሪ ኖርሞቻችንና እና ቫሊዎቻችንን ቤዝ ባደረገ መልኩ ፎር አድማንስመንት የምንጠቀምባቸው ምን ሞራል ኢንቴሌክችዋል እንዲሁም ስፒሪችዋሊ ያለን ምን ዲሲፕሊን ነው ይለዋል። በሌላ መልኩ ወትስ ካልቸር ሲባል ካልቸር ባህል ማለት የምንማሩ ብሄቪየር ነው የምናጋረው ሼር የምናገሩ ብሄቪየር ነው። ኮሌክቲቭ ሄሪቴጅ ነው እየተባለ ይጠራል ማለት ነው። ካራክተሪስቲክስ ፊቸር ኦፍ ካልቸርን እንመልከት። ባህል ምን አይነት ባህሪያቶች አሉት የሚለውን ስንመለከት፣ አንደኛ ካልቸር ኢዝ ለርንድ ነው። ባህል የምንለው ነገር የምንማረው ነው። አንድ ሰው ኢትስ ኖት ትራንስሚትድ ጄኔቲካሊ ስለተወለደ ብቻ የሚያገኘው አይደለም። ኢት አኳየርድ ስሩ ዘ ፕሮሰስ ኦፍ ለርኒንግ በትምህርት የሚገኝ እንጂ እኔ ምን አልባት እኔ ከአባቶቼ ወይም ከእናቶቼ ከተለያዩ ከአያቶቼ ተማርን አይደለ ስርዓት ወጉ ኢንቴሌክቹዋል እስፒሪቱዋል ኤን ሞራል የሆነውን የሆነው ዲሲፕሊን እኛም ለልጆቻችን እናስቀጥለዋለን። ባህል በዚህ ሲስተም ውስጥ እየተማርን የምንሄደው ነው ማለት ነው። ይሄኛው ደግሞ ስርዓት ምን ይባላል መሰላቸው ኢንካልችሬሽን ይባላል። ኢንካልችሬሽን ማለት ፕሮሰስ ባይ ዊች አን ኢንዲቪዥዋል ዘሩ ዋንስ ካልቻር አንድ ሰው የአንድን ባህል የሚማርበት ፕሮሰስ ነው ነው ሌላው ባህል ከአንዱ አንዱ ሼር የሚደረግ ነው። ትምህርት ማለት በራሱ ከአንዱ ወደ አንዱ ትራንስሚተድ ማድረግ ማለት አይደለ ስለዚህ

የተለያዩ ነገሮች አሉ አይደል? እነሱ መቅረት ያለባቸው እንዳሉ ሁሉ ሼር የሚደረግ መሆኑ በአንድ መልኩ ሼር የማይደረግ መሆኑ ደግሞ በአንድ መልኩ ልብ ልትሉት ያስፈልጋል። ሌላ ካልቸር ሲምቦሊክ ይባላል። ሲምቦሊክ ማለት እንደ ካልቸር መለያ ውክል ነው ማለት፣ ቨርባሊም ነንቨርባሊም የሆነን ሰምቲንግን መግለጽ የሚችል ነው። ስለዚህ ይሄኛውን እየገለጽን ነው ማለት ነው እ ከዚህ በማ ደግሞ ካልቸር ኦል ኢንኮምፓስ ይለናል። ኦል ኢንኮምፓስ ስንል ምንድን ነው? ሁሉን ያጠቃለለ ሁሉንም ማጠቃለሉ እንዴት ነው ካልቸር የምንለው ከዚህ በኋላ በድንብስት እንመለከተዋለን። የማቴሪያል አስፔክት እና ይህንን ማቴሪያል አስፔክት ልንመለከተው የምንችለው ነገር ነው። ማቴሪያል አስፔክት ስንል ምንድነው ቁሳዊ የሆነ ሄሪቴጆቻችንን ቅድም ምን በለናል? ምንም የኮሙሌቲቭ የሆነ ከመሆኑ ባሻገር ሄሪቴጅ የምንለው ነው። ኖን ማቴሪያል አስፔክት ደግሞ ስንል የሰዎች አስተሳሰብ ቴክኒካል የተለያዩ ነገሮቻችን፣ ብሊፍ ሞራል ኖርም የምንላቸው ነገሩን ኢንተሌክቹዋሊ ያለን ነገር የሚዳሰስበት ነው ማለት ነው።

ኢንፎርሜሽን ቱ ጀነሬሽን ኢቮልቭ እያደረገ በመጣ ቁጥር ዳይናሚክ የሚባለው ባህል እየጎላ ይመጣል። ትናንትና የነበረው ባህላችን ዘንድሮ ላይ ምን ይመጣ እየተቀየረ መቷል። በቀላሉ አለባበስ ላይ መመልከት እንችላለን። አለባበሶችን ከተመለከትን በፊቱ ጊዜ የነበረው አለባበስ ምን አይነት ነው? ምናልባት ተነፋነፍ ይለበስ ከነበረ ባህል ላይ ምን ሆኗል? ለየት ያለ ሆኖ ዘን የሆነ ከኛ ከትንሽ ጀነሬሽን በፊት ከተመለከታችሁ ሲኪኒ ጥብቅ ያለ ሱሪ መጣ። ዘን አሁን ላይ ደግሞ ወደ ባጊ መተናል ስ ሚንስ ዳይናሚክ የሚለውን ነገር ሞሪ ምን ይልናል? ዲስክሬን የሚያገኝልን ነገር ነው ማለት ነው። እሺ እሺ። በሁለተኛ ደረጃ የምንመለከተው ሀሳብ ደግሞ አስፔክቶች ወይም ኤሌመንት ኦፍ ካልቸር የሚባለውን ሀሳብ ነው። አሁን አስፔክቶቹና ኤሌመንቶች ስንመለከት ከዚህ በፊት ማለት አሁደም ብለን በሁለት ተከፍሎ እንደሚቀመጥ አይተን አይደለ ማቴሪያል ተብሎ ማቴሪያል የምንለው ምንድን ነው እነን ማቴሪያል የምንለው ምንድን ነው የሚለውን እንመልከት። ማቴሪያል ማለት ኮንሲስትስ ኦፍ ማን ሜድ ኦብጀክትስ ነው። ሰው ሰራሽ የሆኑ ሆኖ ነገሮችን ምን የሚል ኮንሲስት የሚያደርግ የሚይዝ ማለት ነው። ማን ሜድ የሆኑ ኦብጀክቶች ምን ማለት ናቸው ብሎ ማየት ትችላላችሁ። ኢምፕሊመንት የተለያዩ ኤሌመንቶቻችን ፈርኒቸር፣ አውቶሞባይል፣ ህንፃዎች፣ ሰዎች፣ መንገዶች፣ ብሪጅ ድልድዮች፣ እያንዳንዱ ነገሮች ሰዎች ኑሯቸውን ለማቅለል የተጠቀሟቸው ፊዚካል ሳይሶች እንዳለ ዩዝድ ባይ ማን ሆን ኤለመንቶች እንዳለ ይባላሉ ማድረጋ ላይ ባሉ ሳይቶች አይዲ ተጠቀምናቸው በተለይ ተቃራኒ ደግሞ ለዛት ያለ የምንለው አለ ለዛ ሜል ማቴሪያል ሲባል አንድ ሰው ባህል ምንድነው ስትሉት ሊመልስላቸው የሚችለው መልስ ነው ማለትም የአንድ ማህበረሰብ መገለጫው ሊል ነው አይደለም የሚችለው ስለዚህ በዚህ ውስጥ ምን ኮንሲስት ያዛል መሰላችሁ ዘላንጉ ዘይ ስፒክ ዘ ዘይ ሆልድ አመለካከት ሪሊፍ ማለት ነገ አሉ ቅድም ፎር ደግሞ አሰብሽን ነው። በአንድ ነገር ላይ አንድ ማህበረሰብ ያለው እውነት ወይም ሀሰት የሚል ምልከታ ማለት ነው። የሚባለው ሀሳብ የሚታይበት ነው ማለት ነው። ይሄንን ማቴሪያል በዋናነት ማቴሪያሎች ውስጥ በዋናነት የምናነሳቸው ሀሳቦች አንደኛ ቫሉ የምንለው ነገር ነው። ቫሉ ማለት

አሰብሽን ነው በቃ አንድ አንድ ማበዝ ሜዳቂ የሆነ ሀሳብ ደግሞ ፎርስ ነው። ሌላ ነው ነው ነው። ሌላው ኖርም የሚባል አለ። እንግዲህ ሁሉም ካልቸር የሆነ መተዳደሪያ አለው። ስለዚህ ኖርም ማለት የሚመጣ ሼር የሚደረግ ሩል ከመሆኑ በተጨማሪ ሰዎች በባህል በባህሉ ሲኖሩ አንድን ባህሪ ሊያሳዩ ወይም ሊተገብሩ መተግበር ያለባቸው የሚለው የሚታይበት ነው። ነገር ግን በሁለት ይከፈላል፣ ፎልክዌይ እና ሞሬ ተብሎ ፎልክዌይ ማለት ምን ማለት ነው? ኖርም ነው። ነገር ግን ኖ ስትሪክትሊ ኢንፎርስድ። ለምሳሌ ለምሳሌ እኔ በባሱ ውስጥ እየተጓዝኩኝ አባቶች ወይም ትልቅ ሰው ሲመጣ ኤልደር የሆኑ ሰዎች ሲመጡ ብነሳ የተሻለ ነው አይደለም ማለት የተሻለ ነው ባልክ ነው ባልክ ባልክ ሪፎል ክሬ ማለት እንደዚህ አይነት ነው። በጣም ፎርቢድን የሆነ ነገር አይደለም፣ ነገር ግን ብታደጉም የተሻለ ማለት ነው። የሚባለው ነገር ስንመጣ እንደ ዋና ቫሊው የሚቆጠው ነው ስለዚህ ተጠቅመውላቸው ሬት የመስበቅ የመግደል የተለያዩ ነገሮች ነው የሚያደርጉ ሰዎች። በዚህ ሞቢ ከሚባለው ጋር ይያያዛሉ። በማህበረሰቡ ይገለላሉ፣ ፓኒሽ ይደረጋሉ ማለት ነው። ያው ዲፍረንት ፎርም ሶሻሊቲ ቢሆንም እሺ፣ ለዛሬ ካልቸራል ዩኒቲ ኤንድ ቫሪየሽን የሚለውን አይተን እናጠቃልላለን። ዩኒቨርሳሊቲ ጀነራሊቲ ኤንድ ፓርቲካላሪቲ የሚባል ኮንሰፕት አለው ባህል የምባለው ነገር ሰፍቴን ባዮሎጂካል ሰፍቴን የሆኑ ሳይኮሎጂካል ሶሻሊን ካልቸራል የሆኑ ፊውቸሮቻችንን በዚህ እንገልጻቸዋለን። ዩኒቨርሳል ስንል ፋውንድ ኢን ኤቭሪ ካልቸር ማለታችን ነው። በሁሉም ባህል ውስጥ ምን የሚገኝ ማለታችን ነው። እንመልከተው አንድ በአንድ ዩኒቨርሳሊቲ ማለት ካልቸራል ትሬት ነው። ትሬት ማለት ባህሪ ነው። ካልቸራል ባህሪ፣ ካልቸራል ፕራክቲስ ወይም የምናደርገው ነገር እንዲሁም ካልቸራል ቢሊቭ ሲሆን ዛት አር ፋውንድ ኢን ኦሎሞ in all በሁሉም ሎኬሽን በሁሉም ማህበረሰብ ውስጥ ያለ የጋራ የሆነ ባህል ምንድን ነው? universality ይባላል። ለምሳሌ ሁሉም ባህል ቤተሰብ ይመሰረታል። ሁሉም ባህል ኪንፕ ሲስተም አለው። የዝምድና የሆነ ሲስተም አለው። ሁሉም ባህል ላይ every ሁሉም ማህበረሰብ የሚግባባበት ስርዓት አለው። ሁሉም ማህበረሰብ የሚጽፍበት non የሆነ language አለው። ሁሉም ላይ አይታችኋል። ይሄ ምንድን ነው practice ቤቱ ቢሊፉን ካያችሁት፣ ኢን ኦል ሶሳይቲ ኢን ኦል ካልቸር በታይም በሎኬሽን ከተመለከታችሁ ምንድን ነው የሚገኝ ነው ዩኒቨርሳሊቲ እንለዋለን። ዋት ኢስ ዋት አባውት ጀነራሊቲ? ጀነራሊቲ ደግሞ ማለት ኖት ኢን ኦል በሁሉም አይደለም፣ ነገር ግን ሞስትሊ በአብዛኞቹ ላይ ሊታይ የሚችል ሲሆን ነው ማለት ነው። ካልቸራል ጀነራሊቲ ሃይላይት ሲሚላሪቲ ቢትዊን ዲፈረንት ካልቸር፣ በአንዳንድ ባህላቶች መካከል ያለ ተመሳሳይነትን የምንመለከትበት ይሆናል ማለት ነው ነገር ግን በት ቫሪየሽን ኢን ሃው ዜይ ፕራክቲስድ ኦር አንደርስቱድ እንዴት ነው ያንን ነገር የተገብሩት ነው ለምሳሌ ጋብቻ የሚባለውን ነገር ከተመለከታችሁ በአብዛኛው ባህል ላይ ሁሉም የራሳቸው የሆነ ምን አላቸው ፎርም አላቸው ጋብቻ ፓርትነርሺፕ በሚባለው ነገር ላይ

የሚሆነው ካልቹራል ፓርቲኩላሪቲ እንለዋለን ማለት ነው። በቀጣይ ኢትኖሴንትሪዝም ካልቸራል ሪላቲቪዝም እና ሂውማን ራይትስ የሚባሉ ሀሳቦችን የምንመለከት ይሆናል ማለት ነው። አባቶቼ ስለቆዩ ያስታውሱኝ።